ሰላምት ናስትልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ስድስተኛ ቀኑን ይዘዋል። በሰሜን ወሎ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ሕዝብ በአገዛዙ ኃይል ላይ መጠነ ሰፊ ጥቃት ተከፈተም። የአብይ አህመድ ሰራዊትም የፈሪ በትር እየወረወረ ነው። በድሮን ሰላማዊ ሰዎችን መግደል ጀምሯል። በዛሬው ዕለት በበርካታም አካባቢዎች የሕልውና ተጋድሎ ተጠናክሮ መቀጠሉን የሚያሳዩ መረጃዎች ይገኛሉ። የአብይ አህመድ አከሳስ ወሎ የማደናገሪያም ስብሰባዎችን እያካሄደ ይገኛል። ፋኖዎች ከሃዲ ናቸው፣ ከቅጥረኞች ጋር አብረው አገራችሁን እያጠፏት ነው የሚል ስብሰባም በተለያዩ አካባቢዎች እያደረጉ ይገኛሉ። ፋኖዎች ደግሞ የማረክናቸውን መሳሪያ ኑና ታጠቁ የሚል ጥሪ አድርገዋል። በአማራ ክልል በተለያዩ አካባቢዎች የሚካሄዱትን ውጊያም ዛሬ መስፋት እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። ስድስተኛ ከስድስተኛ ቀኑ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እያደረገ ካለው ጥቃት ዛሬ ስድስተኛ ቀኑ ነው። በስድስተኛ ቀኑ ምን አለ አሻይ? ዛሬ በጣም የተጠናከረ ውጊያ ባይኖርም የምስራቅ አማራ ፋኖ ብሔራዊ ኃይል የምስራቅ ቀጠና የሚኒሊክ እዝ በአምስቱ ኮሮችና በልዩ ዘመቻ ክፍሉ በፈጸሙት ማጥቃት ከፍተኛ ክሳራ የደረሰበት የአገዛዙ ጦር አሁን እያደረገ ያለው በዛ አካባቢ የሚገኙ ቅርሶች ላይ፣ ትምህርት ቤቶች ላይ፣ ጤና ጣቢያዎች ላይ እግረኛ ወታደሩ ለቆት የሄደውን ቦታ እግረኛ ያልቻለውን ቦታ በድሮን ይህ ምናልባትም የፍት ደረጃ እንኳን እንደሆነ እያወቀ ቤተክርስቲያናትን፣ ትምህርት ቤቶችን እና ጤና ጣቢያዎችን እያወደመ ነው የሚገኘው። በትናንትና ዕለት ገነተ ማርያም ተብሎ የሚጠቀሰው በላሊበላ ከተማ ፍልፍል አብያተ ክርስቲያናት ለብቻ ተገንጥላ የተሰራች አንዲት ፍልፍል ቤተክርስቲያን አለች። ገነት ማርያም ቤተክርስቲያን ትባላለች። በዚች ቤተክርስቲያን ላይ የድሮን ጥቃት ፈጽሟል። እጅግ በጣም የሚያሳዝን ነገር ነው። በቅርስ ላይ ከፍተኛ ውድመት ለማድረስ አስቦና አቅዶ አልሞ እየተንቀሳቀሰ እንደሆነ ነው መረጃዎች የሚያመላክቱት። ፋኖዎች በሌሉበት ውጊያ እየተደረገ በሌለበት አካባቢ ላይ የድሮን ጥቃት እየፈጸመ በዛ አካባቢ ያለውን አጠቃላይ ቅርሶችን ለማውደም እየተንቀሳቀሰ እንደሆነ መረጃዎች አመላክታሉ። ዛሬ ደግሞ በመጣል በርካታ ሲቪሎችን እንደገድለና ጉዳቶችን እንዳደረሰ ነገር ግን የፋኖ ኃይሎች ቀድሞ ተዘጋጅተው በአንድ አካባቢ ላይ ተከማችተው የፋኖ የመከላከያ የድሮን ጥቃት እንዳይደርስባቸው ከፍተኛ የሆነ ስልታዊ የሆነ እንቅስቃሴ እያደረጉ እንደሚገኙና እስካሁን ድረስ ባደረገው የድሮን ጥቃት የፋኖ ኃይሎች በየትኛውን ቦታ ላይ እንዳልተገኙለት ለማወቅ ተችሏል። አሁን ይዞታውን አጥቶ ለመቆየት ያጣውን ይዞታ መልሶ እንደማያገኘው በማወቁ በቀል እየፈጸመ ሲሆን የፋኖ ኃይሎች ደግሞ በርካታ በተለይ በሰሜን ወሎ አካባቢ እና በደቡብ ወሎ አካባቢ እና በማዕከላዊ ወይም ምዕራብ ወሎ ተብሎ በሚጠቀሰው አካባቢ የያዟቸውን ወረዳዎች ሕዝብ በመሰብሰብ ውይይት እያደረጉና የሲቪል አስተዳደር መዋቅሮችን እየዘረጉ እንደሆነ አሁን ይዞታቸውን አጽንቶ ለማቆየት ከፍተኛ እንቅስቃሴ እያደረጉ መሆናቸውን ነው ለማወቅ የተቻለው። በተለይ በተደረጉ በአራትና በአምስት ቀናት ውስጥ ተደረጉ ውጊያዎች በርካታ የነፍስ ወከፍ መሳሪያዎች፣ ጥቁር ክላሾችን ጨምሮ መደበኛ ክላሾችን ከአንድ ሺህ በላይ ማርከዋል። ሞርቶሮችን፣ መትረጌሶችን፣ ድሽቃዎችን እንዲሁም ወታደራዊ ቁሳቁሶችን፣ ተተኳሾችን በብዙ ምናልባትም በመቶ ሺዎች የሚቆጠሩ ተተኳሾችን ማርከዋል። ይሄን የማድረኩትን ኃይል መልሶ ለሰራዊቱ ማከፋፈል አዳዲስ ምን ምን ወታደሮችን ወይንም ከዚህ በፊት የሰለጠኑ በህወሓት እና ፌዴራል ጦርነት ጊዜ ስልጠና ወስደው በቤታቸው የተቀመጡ ኃይሎችን ጥሪ በማድረግ እነሱን ለማስታጠቅ በእጃቸው ላይ የሚገኘውን ክላሽ ወደ እነዚህ ወጣቶች አካበሉ ከመከላከያ ሰራዊቱ ወይም ከብልጽግና ጥምር ሰራዊት ነፃ ለማውጣት መልሰው ራሳቸውን እያደራጁ እንደሆነ ነው መረጃዎች የሚያመላክቱት። መሳይ፣ አሁን ግን መከላከያ ሰራዊት ከየትኛውም ከየትኛውም የሀገሪቱ ክፍል ከቦረና፣ ከጉጂ፣ ከወለጋ፣ ከአፋር እንዲሁም ከማዕከላዊ ኢትዮጵያ ከአዲስ አበባ ዙሪያ የሚገኙ የባህር ኃይል ጦር እንዲሁም የሪፐብሊካን ጋርዶችን ጨምሮ በበርካታ ካሚዮኖች እየጫነ ወደ ወሎ እያስገባ እንደሆነ ምናልባት ብቻ ሀገር እድለኛ ስለሆነች ነው እንጂ የጎረቤት ጠላት ሊመጣባት በፍጹም በፍጹም አንድ ወታደር ቆሞ መከላከል በማይችልበት ደረጃ ሰራዊቱን ወደ አማራ ክልል በተለይ ደግሞ ወደ ደቡብና ወደ ሰሜን ወሎ እና ወደ ሸዋና ወደ ጎጃም ድንበር አካባቢ ላይ አስጠግቶ ፋኖች የበለጠ እንዳይገፉና ራሱን ለመከላከል ጥረት እያደረገ እንደሆነ ነው እየሰማን ያለ። ነው በእግረኛ ሰራዊቱ ከፍተኛ ሽንፈት የደረሰበት የመከላከያ ሰራዊቱ በሰሜን ወሎ ዋናነት የድሮን ጥቃት በመፈጸም ባለፉት ቀናት ከተሞች ላይ በሰሜን ወሎ ከተሞች ላይ አስራ አንድ የድሮን ጥቃት እንዳደረገ የተገለጸ ሲሆን ዛሬ ደግሞ በራያ ቆቦ ወረዳ ቃሊን ከተማ አስራ ሁለት የድሮውን ጥቃት መፈጸሙን ምንጮቻችን ዘግበዋል። ዛሬ ማለትም መስከረም አስራ ዘጠኝ ቀን ረፋድ አራት ሰዓት ላይ ራያ ቆቦ ቃሊም ከተማ ላይ ትምህርት ቤት አካባቢ አገዛዙ ባደረገው የድሮውን ጥቃት አራት ንጹሐንን መግደሉን አስታውቀዋል። አራት የአካባቢ ወጣቶችን በአንድ ላይ ሲንቀሳቀሱ ተመቶ ሕይወታቸው እንዳለፈ ምንጮቻችን ዘግበዋል። ከትናንት ወዲያ እንዲሁ ሳንቃ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት በህክምና ላይ የነበሩና ንጹሐንን ጨምሮ የህክምና ባለሙያዎች ከነልጆቻቸው መመታታቸውን መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በበርካት በርካታ ቦታዎች ላይ የፋኖ ኃይሎች በሰሜን ወሎ ጥቃት በመፈጸም በርካታ የጦር መሳሪያዎችን ክላሽ ከአንድ ሺህ በላይ እንዲሁም ሞርቶሮችን፣ ድሽቃዎችን፣ ተተኳሾችን መማረካቸውንና ይሄንን ኑና የማድረክ ነውን ታጥቃችሁ በታሪክ አጋጣሚ የታሪክ ባለቤቱ በማለት ለወጣቶች ጥሪ ማቅረባቸውን አስታውቀዋል። ለአማራ ወጣቶችና የአማራ የህልውና ትግል የምትደግፉ ኢትዮጵያን በሙሉ በማለት ከላይ በርዕስ ጠቅሰው በዚህ መሰረት ነጻ በወጡ ከተሞችና የገጠር ቀበሌዎች እንዲሁም ነጻ ባልወጡ በተለያዩ አካባቢዎች የምትገኙ ወጣቶች የአማራ ሕዝብ የህልውና ትግልን ለአንዴና ለመጨረሻ ጊዜ በድል ለማጠናቀቅ በሚደረገው ርብርብ አማራዊ ግዴታችሁን እንድትወጡ እያሳሰብን በሚከተሉት መመሪያዎች መሰረት ከመስከረም አስራ ዘጠኝ ጀምሮ ነጻ በወጡ ቀጠናዎች በሚገኙ ቢሮዎቻችን በአካል እየመጣችሁ እንድትመዘገቡ ማለት መስፈርቶችን አስቀምጠዋል። መስፈርቶችም ለወንዶች ከአስራ ስምንት እስከ አርባ ዓመት የሆኑ ለሴቶች ደግሞ ከ18 እስከ 30 ዓመት የሆኑ ማንኛውም የአማራ ክልል ተወላጅ በዚህ ምዝገባ መጦ ተመዝግቦ መሳሪያ በእጃቸው ይዘው ስልጠና ወስደው ወደ ውጊያ እንዲሳተፉና ሥርዓቱን ለማስወገድ እንቅስቃሴ እንዲያደርጉ ተጠይቀዋል። መጻፍና ማንበብ የሚችል አማራዊ ስሜት ያለው በአማራ ፋኖ ብሔራዊ ኃይል ህጎች መመሪያና ደንቦች ተገዢ የሚሆን ለማንኛውም የአማራ ፋኖ ብሔራዊ ኃይል ለአማራ ፋኖ ብሔራዊ ኃይል ፋኖ ግዳጅ ዝግጁ የሆነ ከደባል ሱሶች ነፃ የሆነ ሙሉ ጤነኛ የሆነ በማለት እና በአስራ አንደኛ እና በአስራ ሁለተኛ መስፈርቶች የሚኖሩበት አካባቢ የሚገልጽ መታወቂያ በአካባቢው ማህበረሰብ የተመሰገነ ምግባር ያለው በማለት ማሳሰቢያ በመስጠት ምዝገባ እንዲያደርጉ ለወጣቶች ጥሪ አቅርበዋል። ከዚህ በፊት በተለይ በሰሜን ጦርነት በፋኖ የሰለጠኑ እና ስልጠና ወስዶ በየቤቶቻቸው የተቀመጡ ወታደራዊ ስልጠና የወሰዱ ወጣቶችን መጥታችሁ መሳሪያ ታጥቃችሁ በቀጥታ ወደ ውጊያ እንድትሳተፉ በማለትና ታሪካዊ ግዴታችሁን መወጣት እንዳለባችሁ በማለት ማሳሰብ ያሰጠዋል። ከዚህ ላይ በጣም የገረመኝ ነገር መከላከያ በየከተሞች እየዞረ የፋኖ ኃይሎችን ሲችል በመደለን አለዚያ ደግሞ በአፈፃ እጅግ በጣም ለውትድርና ብቁ ዕድሜ ያልደረሱ ህጻናትና ታዳጊ ወጣቶችን ወደ ወታደራዊ ማሰልጠኛ አስገብቶ በሄደበት ሁሉ ሽንፈት እየደረሰበት እንደሆኑ እንደሆነ ያወቁት የፋኖ ኃይሎች እነሱ ግን ከነ መከላከያ ስህተት ተምረው መስፈርቶቻቸው እጅግ በጣም ጥንቃቄ የተሞላበትና ለሰራዊታቸው ግንባታ ዋነኛ መስፈርት የሆኑ አስራ ሁለት መመሪያዎችን በማውጣት ምዝገባ ማድረጋቸውን እና በአጠቃላይ ባሸነፉባቸውና በተቆጣጠሩባቸው አካባቢ ህዝባዊ ስብሰባ በማድረግ የእያንዳንዱ አማራ በሚኖርበት አካባቢ ወጥቶ መዋጋት የማይችል በተለያዩ ሁኔታዎች እገዛ ማድረግ እንዳለበት፣ መረጃ መስጠት እንዳለበት፣ ለፋኖ ኃይሎች ጥንካሬ በተለያዩ መንገዶች ማገዝ እንዳለበት በማሳሰብና አካባቢውን ሰላም እንዲሆን ለማድረግ እያንዳንዱ የአማራ ተወላጅ ጥንቃቄና እገዛ ማድረግ እንዳለበት ማሳሰቢያ መስጠት መቻላቸውን አያይዞ ተገልጿል። እንግዲህ በጣም ሰፋ ያለ ውጊያዎችንም ሌሎች እንቅስቃሴዎችንም የሚመለከቱ መረጃዎችን ነው እያቀረብክልን። የፋኖ ኃይሎች እንግዲህ በብዛት መሳሪያ በእጃችን ገብተዋል፣ ስለዚህ ይህንን የሚታጠቅ የአማራ ወጣት ወደ ትግሉ እንዲገባ በሚል ጥሪ ያቀረቡበት ከተጠቀሱት መረጃዎች የሚነሳ ይሆናል። በአንጻሩ አገዛዙ በጠነ ሰፊ ድሮን ጥቃት እየፈጸመ ይገኛል። የሚመጣውን አውቃችሁ መግባት ነበረባችሁ፣ ድሮን ጥቃት ሲፈጸም አሁን ሰላማዊ ሰው ተገደለ ምናምን አትበሉ፣ የሚል ሰፊ ፕሮፓጋንዳ በብልጽግናው መንደር እያየን ነው። ለማንኛውም እየተገደሉ ያሉት ንጹሐን መሆናቸውን ግን ዛሬ ማስረግጠን እንገልጻለን። ባለን መረጃ መሰረት እስካሁን ከፋኖ ኃይሎች የተጎዳ እንኳን እንደሌለ ነው እየሰማ ነው። በሌላ በኩል ብልጽግና ማደናገሪያ አጀንዳዎችን ይዞ በአንዳንድ በተቆጣጠረባቸው አካባቢዎች ሕዝቡን በስብሰባ ጠምዶ መያዙን እየሰማን ያለ ነው። እስቲ ሌሎች መረጃዎች ምን አሉ? በሰሜን ወሎ መልካም መሳይ። በተለይ በሰሜን እና በደቡብ ወሎ ዞኖች መከላከያው ሙሉ በሙሉ ተሸንፏል። ለመሸነፋቸውም የዲጂታል የሚዲያ ሰራዊቱ አሁን የሚያሰራጩት ዜና ሲቪሊያንን እየተገደለ እንግዲህ ገጥማቸዋልና ሲሞቱባቸው ሲቪል ነው አትበሉ ብሎ ቢናገሩ ጤና ጣቢያዎች ላይ ጋውን የለበሱ ነርሶች፣ የጤና መኮንኖች፣ የጽዳት ሰራተኞች ከህፃናት ልጆቻቸው ጋር በአመት በዓል ምድር ልጆቻችንን ባዶ ቤት አናውልም ብለው የጤና ጣቢያውን ለማጽዳት የሄዱ እናቶች ከልጆቻቸው ጋር ቆሙተዋል። ይህ በቪዲዮ የተለቀቀ ነገር ነው። ቤተ ክርስቲያኖች ነድዋል። ገነተ ማርያም ቤተ ክርስቲያን ፋኖ እንኳን ቢቀመጥበት እዛ ቦታ ላይ እንኳን ያላገኙትን ቢቀመጥበት እንኳን ቤተክርስቲያንን የሚያክል ነገር ፋኖን ለመምታት ተብሎ ቅርስን ማውደም፣ የእምነት ተቋማትን ማውደም ይሄ የማሸነፍ ምልክት ሳይሆን የተሸናፊነትና የበታችነት ስሜት የሚሰማው ኃይል እንደሆነ ነው የሚያሳየው። ነገር ግን መሳይ፣ አሁን በዚህ ሁለት ቀን ውስጥ ደግሞ ሌላ አጀንዳ ከፍተዋል። አምስት የብልጽግና አስገዳጅ መመሪያዎች በማለት ለብልጽግና ለደቡብ ወሎ ለሰሜን ወሎ እና ለምዕራብ ወሎ አካባቢዎች ካድሬዎች መመሪያ ተላልፈዋል። አንደኛው መመሪያ በወሎ በደረሰበት ከፍተኛ ሽንፈት ሞራሉ የተመታው የብልጽግና ኃይል ፋኖ በድሮ እንዳለቀ ሁሉንም የብልጽግና ካድሬ ሰብስበው በእንግዲህ የሚቆጣጠሩት አካባቢ በጣም እያነሰና ምናልባትም በሰሜን ወሎ ወይም አንድ ወይም ሁለት ወረዳ ላይ ነው እንቅስቃሴ እየተደረገ ያለው። በእነዚህ ሁለት ወረዳዎች ላይ ያሉ ካድሬዎች የብልጽግና አመራሮችን ሰብስበው የድሮውን ጥቃት በድሮውን ጥቃት የፋኖ ኃይሎች አልቀዋል በማለት የማስረጽ የማስረጽ ሂደት በነሱ ላይ ይሄን ሀሳብ እንዲሰርጥ ለማድረግ ሰብስባችሁ ውይይት እንድትፈጽሙ ማለት ከበላይ የመጣ ትዕዛዝ እንዳለ ተነግሯል። ሁለተኛው ህዝቡን በመሰብሰብ የኤርትራ የትህነግ ኃይሎች ሰራዊቶች ከፋኖ በፋኖ መሪነት የአማራ ክልልና ኢትዮጵያን ለማፍረስ እንቅስቃሴ እያደረጉ እንደሆነና በዚህም በሀገሪቱ ላይ ከፍተኛ ጉዳት የደረሰ መሆኑን እንድታውቁት በማለት የብልጽግና አመራሮችን ካድሬዎችን በመሰብሰብ እና የዛ አካባቢ ማህበረሰብን በመሰብሰብ የኢትዮጵያ ጠላቶች እና ባንዳዎች ኢትዮጵያን እያፈረሷት ስለሆነ ከነዚህ ለመጠበቅ እያንዳንዱ ኃይል ከእነዚህን ኃይሎች መግጠም አለበት በማለት ጦርነቱን ህዝባዊ ለማድረግ ህዝባዊ ለማድረግ ከፍተኛ ጥረት እያደረገ እንደሆነና ይህ መመሪያም በአንዳንድ ቦታዎች ላይ መተግበር መጀመራቸውን ነው ማየት የተቻለው። ሌላው እንግዲህ በቴክኖሎጂ የተሻለ እውቀት አላቸው የሚባሉ የብልጽግና ካድሬዎችን በመምረጥ ከፍ ከፍተኛ ዘመቻ ማድረግ ላይ ናቸው። አንደኛ አየር ምድሩን መቆጣጠር መቻል አለባቸው። የፋኖ ኃይሎች እንደተመቱ አቅማቸው እንደደከመ የኤርትራና የትህነግ ሰራዊት ነው መከላከያ ኃይሉን መቶ ምሽጎች እንዲለቆቁ ያደረጉት። እነዚህን ኃይሎች ደግሞ ህብረተሰቡን አስተባብራችሁ ከህብረተሰቡ ጋር ሆናችሁ መዋጋት መቻል እንዳለባችሁ በማለትና በአንዳንድ ቦታዎችም ላይ የፋኖ ሃይሎች በሌሎ በአንደኛው ሃይማኖት የተጠረነፈ ሌላኛውን ሃይማኖት ለማጥፋት የመጣ ነው በማለት በዛ አካባቢ ለዘመናት በሰላም የኖረውን ሁለቱን ሃይማኖቶች ለማጋጨትና እርስ በርሱ ሲጋጭ ሰላም አገኛለሁ ወይም ያገዛዝ ጊዜ ይረዝማል በማለት ከፍተኛ የሆነ ቅስቀሳ እየተደረገ እንደሆነ፣ በአራተኛ ደረጃ ደግሞ የፋኖ አቋምን ለማወቅ በጣም በብዙ ሺህ የሚቆጠሩ ገንዘብ ተከፋይ ወጣቶችን ከዛው አካባቢ መልምሎ የፋኖ ይዞታ በተባሉ ወይንም ፋኖ በተቆጣጠራቸው ወረዳዎች ላይ በመግባት መረጃ በማቀበል እንዲሁም የደህንነትና የአስተኳሽነት ስራ ለመስራት በርካታ ወጣቶችን በገንዘብ አታላችሁ። ፋኖ በተቆጣጠሯቸው አካባቢዎች ወጣቶችን እንድታስገቡ በማለት ቅስቀሳ እየተደረገ እንደሆነ፣ በመጨረሻም ደግሞ እጅግ በጣም የሚያስቀው ዋና ዋና የብልጽግና አመራሮች መከላከያ ተቆጣጥሮ ወይም የብልጽግና መንግስት ተቆጣጥሮ በሚገኙ የተወሰኑ ቀበሌዎች ላይ የወረዳ አመራሮችና የቀበሌ ካቢኔዎች በየቦታው በነፃነት እየተንቀሳቀሱ ሰላም እንደሆነ ህብረተሰቡን ለማሳየት እና ምንም ፋኖ የፈለገውን ያክል ቢፈራገጥ ያመጣው ተጽዕኖ የለም የሚል በህዝብ ላይ እንዲሰርጥ ለማድረግ ይኸው እኛ በነፃነት እየተንቀሳቀስን ነው፣ ፋኖ እንደሚናገረው አይደለም እያደረገ ያለው ሚለውን ለማሳየት ከፍተኛ እንቅስቃሴ እያደረጉ እንደሆነና በተወሰኑ ሁለት ሶስት ወረዳዎች ላይ ይሄ ተግባር ስራ ላይ እያዋሉት እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ በሰሜን ወሎ ያለውን ሁኔታ ነው በስፋት የነገርከን። ምናልባት ከሰሜን ወሎ ጋር በተያዘ ሌሎች ነገሮችንም ማንሳት የሚቻል ነው። እንግዲህ በርካታ እንቅስቃሴዎች እየተደረጉ ነው። በመርሳ የፋኖ ኃይሎች ማህበረሰቡን ማነጋገራቸው እንደዚሁ ተሰምተዋል። ሰብስበው ስላለው ወቅታዊ ሁኔታ በሰፊው ማነጋገራቸው ነው እየተመለከተው። ይሄ የወሎውን ድል በተመለከተ የምንሰማቸው በርካታ ነገሮች እንደሚያሳዩት ከሆነ አገዛዙ በከፍተኛ ድንጋጤ ውስጥ በመሆኑ ባለ በሌለ ኃይሉ ይህንን አሸናፊነት ሁኔታዎችን አጠቃላይ የመጡትን አደጋዎች መቀልበስ የሚቻልበትን አንዳንድ እንቅስቃሴዎች እንዲደረጉ ውሳኔ ላስተላልፈዋል። ቀደም ሲል የጠቀስካቸው ከዚህ አንጻር የሚጠቀሱ ናቸው የሚነሱ ናቸው። ወደ ሌሎች አካባቢዎች እንምጣ እስቲ። ሌሎች አካባቢዎችስ እንግዲህ በሰሜን ወሎ ባለው እንቅስቃሴ ምክንያት ያልጠቀስናቸው ተጋድሎዎች በየአቅጣጫው እየተከናወኑ ነው ዛሬም ድረስ እስቲ ምን ምን አሉ? በሳይ እንግዲህ በጎጃም በሸዋ እና በወሎ አሁንም ምልክቶች እየታዩ ነው። በአንዳንድ ቦታዎች ላይም ጠንከር ያሉ ውጊያዎች እየተደረጉ እንደሆነ ነው መረጃዎች የሚያመላክቱት። ለምሳሌ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሰሜን ብርቅዬ ክፍለ ጦር ለማጥቃት በሰሜን ጎንደር ዞን ቀለምት ወረዳ ልዩ ስሙ ዋሊ አንገት በተባለ ቦታ ላይ ለማጥቃት የሄደው የመከላከያ ወይንም የአብይ አህመድ ሰራዊት ደግሞ ብርቅዬ ሰሜን ብርቅዬ ክፍለ ጦር ቀድሞ መረጃው ስለደረሳቸው ቀድሞ በመገኘት እና ገዳይ መሬት ቦታዎችን በመያዝ የተግተልትሎ የመጣውን የብልጽግና ሰራዊት ከሀምሳ አምስት በላይ በመደምሰስና ከሀያ አምስት በላይ ደግሞ ቁስለኛ በማድረግ እንዲሁም በተደረገው ውጊያ ሰላሳ አምስት ክላሽን ክላሽንኮ መሳሪያ ጥቁር ክላሽን ጨምሮ መደበኛ ክላሾችን በመማረክ ከፍተኛ ድል ተጎናጽፈዋል። እነሱ ጠለምት ወረዳን አካባቢ ለመቆጣጠር ነበር የተንቀሳቀሱት ከደባርቅ የተንቀሳቀሱት፣ ነገር ግን የመከላከያ ሰራዊቱ ተመቶ ተበትኖ ወደ መጣበት እንዲመለስ ነው ያደረጉት። ይህ በእንዲህ እንዳለ ሌላው የጎንደር ከተማ አስተዳደር አካል በሆነችው በጸዳ ክፍለ ከተማ እንዲሁም የጎንደር ዙሪያ ወረዳ ዋና ከተማ በሆነችው ማክሰኝት ከተማ ላይ ከነዚህ ከሁለት ከተሞች ላይ ከባባድ ወታደራዊ መከላከያ ምሽጎች አሉ። ከነዚህ ምሽጎች ተነስቶ በዙሪያው በሚገኙ የገጠር ቀበሌዎች ላይ የፋኖ ይዞታዎች ጠንካራ የፋኖ ይዞታዎች አሉ። በቅርብ ርቀት ነው ያሉት። እንግዲህ እንደ ቡሉባክስ እንደ ፍራንስ እና ሌሎችም አካባቢዎች ላይ ያለውን የፋኖ ኃይል ለማጥቃት በካሚዮኖች ተጭነው በሚሄዱበት ሰዓት የፋኖ ኃይሎች መረጃው ደርሷቸው ያንን አካባቢ መከላከያ ለመቆጣጠር ሲሄድ በቆረጣ በመግባት በእነዚህ ሁለት ከተሞች በጸዳና በማክሰኝት ከተማ ገብተው ወታደራዊ ምሽጎች ተቆጣጥረዋል። ይሄ ዛሬ ዘጠኝ ሰዓት ነው የሆነው። ከዘጠኝ ሰዓት እስከ አስራ አንድ ሰዓት ከፍተኛ ውጊያ ተደርጎ ሂዶ የነበረው ፋኖን ለማጥቃት ሂዶ የነበረው ሰራዊት ዋና ምሽጋቸው እንደተያዘባቸው ሲያውቁ ተመልሰው ሲመጡ የፋኖ ሎች ቆርጠው በጣም በከፍተኛ ደረጃ ጉዳት እንዳደረሱበትና ያቀደውን ሳያሳካ ተመቶ በርካታ ሰራዊቱ ተመቶበት እንደተመለሰ ነው መረጃዎች የሚያመላክቱት። ሌላው እንግዲህ በእነዚህ በጎንደር አካባቢ ሁለት ጠንከር ያሉ ውጊያዎች ተደርገዋል። በሌላ ዜና እንግዲህ በጎጃም አካባቢ በምስራቅ ጎጃም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ዘጠነኛ ክፍለ ጦር ስናን አባጅሜ ብርጌድ በትናንትናው ዕለት በስናን ወረዳ ዋና ከተማ የስናን ወረዳ ዋና ከተማ የሆነችው ሮብ ገበያ ላይ ከባድ የማጥቃት እንቅስቃሴ አድርጎ ወረዳዋን ሙሉ በሙሉ ተቆጣጥሯታል። እቺ ወረዳ ለምስራቅ ጎጃም በጣም ስትራቴጂካዊ ወታደራዊ ጠቀሜታ ያላት አካባቢ ነች። ከስናን ወረዳ ወይም ከአርቦ ገበያ ተነስቶ ወደ ምዕራብ ጎጃምም ወደ ወሎም ወደ በረሃው አካባቢ ወደ ሞጣ ብቼና፣ እንዲሁም ሌሎች አካባቢዎች ለመንቀሳቀስ ከፍተኛ ወታደራዊ ገዥ መሬታት ችን ወታደራዊ ገዥ መሬት የመከላከያ ሰራዊቱ ለረጅም ጊዜ ተቆጣጥሮ የአካባቢው ማህበረሰብ ሲበድልባት የነበረችው ወረዳ ናት። በዚች ወረዳ ላይ ድንገተኛ ጥቃት በመፈጸም ከተማዋን በሁለት ሰዓት ባልሞላ ውጊያ ከፍተኛ ድል በመጎናጸፍ ከሰላሳ አምስት በላይ የመከላከያ ሰራዊቱን አባላት በመግደል ከስልሳ በላይ ደግሞ መማረክ መቻላቸው እና ይህን የማረኩትን ሰራዊት አሰልፈው በቪዲዮ ሁሉ ቀርጸው እንዳሳዩ መረጃዎች አመላክታሉ። በርካታ ስንቅና ትጥቅ ወታደራዊ ቁሳቁሶችን በምርኮ መያዛቸውን አስታውቀዋል። እንግዲህ በጎጃም አካባቢ የምስራቅ ጎጃም ኃይሎችና የደቡብ ወሎ ኃይሎች ምዕራብ ወሎ አካባቢ በተደረገው ውጊያ በጋራ የመካነ ሰላምን ከተማ በጋራ በማጥቃት አጋርነታቸውን በማሳየት መካነ ሰላምና ዙሪያ የሚገኙ ቀበሌዎችን ከመከላከያ ሰራዊቱ ማጽዳት መቻላቸውን እንዲሁ ተያይዞ የደረሰን ዜና ያመላክታል። በሌላ ዜና እንግዲህ በአርጎባ ወረዳ የሚኒሻ ኃይሎችን በመደምሰስ የሚኒሻ ጽሕፈት ቤት ኃላፊውን ጨምሮ በርካታ የሚኒሻ ኃይሎችን የፋኖ አይሎች በከተማው ዘልቀው በመግባት መደምሰስ መቻላቸው እና ከአስር በላይ እንዲሁ አብሮ የነበረ የመከላከያ ሰራዊት አባላት አብሮ መደምሰስ መቻላቸው መረጃዎች ያመላክታሉ። በአጠቃላይ በአማራ ክልል የሚካሄደው የሉና ተጋድሎ በከፍተኛ ደረጃ ላይ በደረሰበት ወቅት ላይ እንገኛለን። የወሎ ድል ማርሽ ቀያሪ በሚል እየተገለጸ ይገኛል። አገዛዙ ላይ የደረሰበት ሽንፈት እንግዲህ በቀላሉ የሚቀለብሰው አይደለም። እንደምንሰማው እንደምናየውም በከፍተኛ ርብርብ እያደረ እያደረጉ ይገኛሉ። በድሮንም በጀትም በፕሮፓጋንዳውም በያቅጣጫው የወሎውን ሽንፈት ለማድበስበስና ለመቀልበስ እየሞከሩ ይገኛሉ። ምናልባት የወሎ አይነት በቅርቡ ሊደገም የሚችልበት ሁኔታ እንዳለ ከፋኖ መንደር የሚሰማው መረጃ ያመለክታል። የማጠቃላይ ሀሳብ ካለ መሳይ፣ የወሎ ድል ለሌሎቹ የአማራ አደረጃጀቶች ትልቅ መነሳሳት የፈጠረላቸው፣ በእርግጥ የወሎ ድል አሁን መንግስት እንደሚለው ባለበት ተገጥቷል፣ ምናምን እያለ ትግሉን ለማንኳሰስ ከፍተኛ የፕሮፓጋንዳ ስራ ጋር እየሰራ ቢሆንም የፋኖ ኃይሎች ግን በየትኛውም ዓለም ላይ ውጊያ ሲደረግ ለተወሰነ ቀን ውጊያ ማጥቃት ከተደረገ በኋላ የጥቃቱን ዋና ድክመቶች፣ ጥንካሬዎች ግምገማ ያደርጋል። ማንኛውም ኃይል ራሱ መንግስትም ቢሆን በትግራይ ባደረገው ጦርነት ወቅት ሶስት ዙር ውጊያ ያደረገው ራሱን እየገመገመ እንደገና እያደራጀ እየገባ ነው። ስለዚህ የሰሜን ወሎ ውጊያ የጀመረው ከቆቦ አካባቢ የጀመረው ውጊያ ወደ ደቡብ ወሎ፣ ምዕራብ ወሎ ድረስ ጎጃም ድንበር ድረስ የዘለቀው በአምስት ቀን ነው። በአምስት ቀን ያደረጉትን ድል ያገኙትን ድል አንደኛ ማስጠበቅ አለባቸው። ሁለተኛ ለቀጣይ ማጥቃት ምን አይነት አደረጃጀት ያስፈልገናል? ካደረግነው የአምስት ቀን ጥቃት ውስጥ የእኛ ድክመት ምንድን ነው? የእኛ ጥንካሬስ ምንድን ነው? ከድክመቶቻችን እንዴት እንማራለን? ከጥ ጥንካሬዎቻችንስ እንዴት አስፍተን እንቀጥላለን? ሰራዊት ያስፈልገናል አዳዲስ ወይስ የነበረው ላይ ማጥቃት እንችላለን? ተብሎ የግምገማ ጥናት ተደርጎ የመከላከያ ሰራዊቱ አቅንስ በምን አይነት አደረጃጀት ብንገጥመው ነው ምን መጣው የሚለውን ከህዝባቸውም ከራሳቸው የድርጅት አባላትም ጋር በከተሞች ላይ ከፍተኛ የሆነ ሰላማዊ ውይይት እያደረጉ ነው። ይህንን ውይይትን በቪዲዮ ቀርጸው እያሰራጩ ነው። አሁን ተገጥቷል እያሉ ቢገኙም ነገር ግን ግምገማ እያደረጉ ነው። ምናልባትም የሚመጣው ማጥቃት ያንን አካባቢ ብቻ ሳይሆን ወደ ሰሜን ሸዋ ተዘርግቶ ሰፍቶ ሂዶ ወደ ምስራቅ ጎጃም ተዘርግቶ ሂዶ ወደ ደቡብ ጎንደር ተዘርግቶ ሂዶ በአማራ ክልል ከፍተኛ የሆነ ማጥቃት የሚሰነዝሩበት ወቅት አጭር እንደሆነ እና በአጭር ጊዜ ራሳቸውን አድራጅቶ ማጥቃት በሰፊው ማጥቃት እንደሚጀምሩና ምናልባትም እጃችንን ካፋችን ላይ የሚያስጭን አካሁኑ የበለጠ አምስት እና ስድስት እጥፍ ድሎችን ሊያሳዩን እንደሚችሉ ነው። ከጀምሩ እያየነ እየመጣ ነው። ስለዚህ በአጠቃላይ አማራ ክልል ሰራዊቱ እጅግ በጣም የተማረከውን የመከላከያ ሰራዊት አይተናል። ደካማ ሕፃናት የመዋጋት ሞራል የሌለው ልብሱን አውልቆ ቀይሮ በክላሽ ቀይሮ መሄድና ወደ ቤተሰቦቹ መቀላቀል የሚፈልግ አላማ የሌለው ጦርነት እንደሆነ ለጄኔራሎች እና ለብልጽግና ካድሬዎች ጥቅም እየተዋጋ እንደሆነ ሰራዊቱ በደንብ አድርጎ ስላወቀ በአጭር ጊዜ ውስጥ እየተበተነ ነው እየመጣ ያለው። ይህም ነገር ግን በተቃራኒ ደግሞ የፋኖ ኃይሎች እጅግ በጣም እየተደራጁ እየጠነከሩ በልብም በጉልበትም በኃይልም እየጠነከሩ የመጡበት ሁኔታ እየተፈጠረ ስለሆነ ምናልባት አሁን በጎንደር የጀመረው ሰፍቶ ከቀጠለ በጎጃም አንዳንድ ቦታዎች ላይ ምልክቶች ታይተዋል። በሸዋም እንዲሁ የማህመድ ቢሆነኝ ክፍለ ጦር የመጀመሪያ ጥቃቱን ፈጽሞ ከአስር በላይ አስር በላይ የመከላከያ ሰራዊቱን አባላት ገሎ ከአስራ አምስት በላይ በማቁሰል ሀያ በላይ እንዲሁም መማረክ መቻሉን ሰምተናል። በዛሬው ዕለት በዚህ ውጊያ እየተስፋፋ በአራቱም የአማራ ክልል ግዛቶች ላይ ጦርነቶች በአንድ ጊዜ ከተጀመሩ የመከላከያ ሰራዊቱ መነኝ የመቆየት ብቃትም አቅመን ፍላጎትም የለውም የለውም፣ የአብይ ፍላጎት ካልሆነ በስተቀር መከላከያው ደክሟል። በአጠቃላይ ሰራዊቱ እየፈረሰ ስለሆነ በአጭር ስራት ዜና እንሰማለን የሚል እምነት ነው ያለ። የመሳይ በጣም ነው የማመሰግነው። በርካታ መረጃዎችን ያገኝ ነው እንግዲህ አንዳንዶቹ በይደር ከታተላቸው ስለሚሆኑ ነገ ከነጎዳ ያለውን ሁኔታ በሚገባ መርመርና ፈትሸን የምንመለስባቸው ይሆናል። በአማራ ክልል ስላለው ወቅታዊ ሁኔታ ያካፈልከንን መረጃ በተመለከተ በአድማጮች በተመልካቾች ስም ከልብ አመሰግናለሁ። ጊዜ ሊስጥልኝ